አልመሸም በህይወታችሁ ላይ ብዙ ሰዎች መሽቷል ብሎ ሊያወሩ ይችላሉ። ስትጸልይ መሽቷል ብሎ ሊናገሩ ይችላሉ። እኔ ግን የማውጃው የቃሉ ሐሳብ አልመሸም ነው የሚለው ያውል በእግዚአብሔር ቤት ላይ እያለን በእግዚአብሔር ፊት ላይ እያለን አይመሸንም። አንዳንድ ሰዎች ተስፋ ለማስቆረጥ፣ አንዳንድ ሰዎች አንተ ከእግዚአብሔር ጋር ያለውን ነገሮችን ለማጥፋት ለማባከል። እንደዚህ ብሎ ያወራሉ። አብዛኛው ጊዜ ላንተ ኮመሽቷል ላንቺ ኮመሽቷል ለናንተ ኮመሽቷል ብሎ ሊያወሩ ይችላሉ። አልመሸም። የማቴዎስ ወንጌል ምራፍ 14 ቁጥር 15 ላይ ያለው ቃል ነው። ማነባችሁት የማቴዎስ ወንጌል ምራፍ 14 ቁጥር 15 እንደዚህ ይላል። በመሸ ጊዜ ደቀ መዛሙርቶቹ ወደ እርሱ ቀረቡት። ቦታውም ምድረ በዳ ነው፣ አሁን ሰዓት አልፏል። ወደ መንደሮቹ ይሂዱ ለራሳቸውን የሚሆን ምግብ እንዲገዙ ህዝብንም አሰናብት ይላል። በዚህ ቁጥር 15 ላይ በመሸም ጊዜ በመሸም ጊዜ ደቀ መዝሙርቶቹ ወደ እርሱ ቀርቦ ቦታው ምድረ በዳ ነው፣ አሁን ሰዓትንም አልፏል ወደ መንደሮቻቸው ሄዶ ለራሳቸው ምግቡን እንዲገዙ ዘንድ አሰናብቱ አሰናብታቸው አለዋቸው እያለ ይቀጥላል። እንግዲህ ይሄ የማቴዎስ ወንጌል ምዕራፍ 14 ላይ ጻፊው ማቴዎስ ሲሆን አንድ አስገራሚ ሚሴጅ ወይ አስገራሚ መልእክት በዚህ ቦታ ላይ አለ። አሁን ወደ ኢየሱስ የመጣውን ሕዝብን አሰናብት የሚል ድምፅ ሰማል። በዚህ ቃል ላይ የመጡት ወደ ኢየሱስ ነው። እላይ ላይ እንደዚህ ይላል፣ ወደ ኢየሱስ እንደተከተሉትና እንደመጡት ይናገራል። እኔ እንደዚህ በሚል ሐሳብ ይሄን ቃል አውጃለሁ። አልመሸም። ማሽያት አልመሸም። በሕይወታችሁ ላይ ብዙ ሰዎች መሽቷል ብሎ ሊያወሩ ይችላሉ። ስትጸልይ መሽቷል ብሎ ሊናገሩ ይችላሉ። ስታመልክ መሽቷል ብሎ ሊናገሩ ይችልሃሉ በእግዚአብሔር ቤት ላይ ስትቆይም መሽቷል ለአንተ መሽቷል አንተ እኮ ከእግዚአብሔር ቤት መውጣት አትችልም መሽቷል ለአንቺ እኮ ልትሻካልሽ አይችልም መሽቶሻል ብሎ ልናገሩ ሊያወሩ ይችልሃሉ እኔ ግን የማውጃው የቃሉ ሀሳብ አልመሸም ነው የሚለው። እግዚአብሔር ቤት ላይ እያለን በእግዚአብሔር ፊት ላይ እያለን አይመሸንም። አንዳንድ ሰዎች ተስፋ ለማስቆረጥ አንዳንድ ሰዎች አንተ ከእግዚአብሔር ጋር ያለውን ነገሮችን ለማጥፋት ለማባከን እንደዚህ ብሎ ያወራሉ። አብዛኛው ጊዜ ላንተ ኮ መሽቷል ላንቺ ኮ መሽቷል ለናንተ ኮመሽቷል ብሎ ሊያወሩ ይችላሉ። አልመሸም። በኢየሱስ ክርስቶስም የማውጃው ቃል አልመሸም፣ አልመሻችሁም። ያውላችሁ በእግዚአብሔር ቤት ላይ ሲኖር የሚመሽ ነገር የለ። ያውላችሁ በዚህ ቦታ ላይ ምን ይላል? የሚያወሩት ማናቸው? ደቀ መዝሙርት ነው። ምኑን ነው የሚያወሩት? መሸ ይናገር፣ መሽቷል። መሽቶ ስመጣ ደቀ መዝሙርቶቹ ወደ ኢየሱስ መጥቶ፣ ይህ ስፍራ ምድረ በዳ ነው፣ ሰዓቱንም አልፏል፣ ህዝብንም እንዲሄዱ በመንደር ላይ የሚገኝ እያንዳንዱ ቦታ እየፈለጉ ምግባቸው ይመገቡ ዘንድ ይህን ህዝብን አሰናበት። መሽቷላል እኔ አንድ መልእክት እናገራቸዋል። በህይወታችን ላይ ኢየሱስ ጋር እያለን የሚመሽ ቀን የለውም። አሁን የሚያወሩት መሽቷል፣ አሰናብተው ነው የሚለው። እግዚአብሔር አንድ ሰውን ሳያሰናብት፣ አንተ ውስጥ ያለው በቤታችሁ ውስጥ ያለው መሽቷል ብሎ እንደ ሰው አያሰናብትም። አሁን መሽቷል ብሎ አሰናብት ብሎ የሚያወሩት ማን ናቸው? ሰው ነው፣ ሰው ናቸው ደቀ መዝሙርት ናቸው። አሁን ይሄ ህዝብ ምን መሆን አለበት? መሰናበት አለበታ። ለምን እኛ ጋር ቆይቷል? ለምንድን ነው ደቀ መዝሙርቶቹ ህዝብን እንዲያሰናብት እየጎተጎቱት እየጎተጎቱት ኢየሱስን እየጠየቁ የነበሩት? ስባል እንደዚህ ነው። እንደዚህ ማለታቸው በመጀመሪያ ህዝብንም ለመመገብ ኃላፊነት አለባቸው። በተደጋጋሚ ጊዜ አሰናብት ሸኝ መንደር ላይ ወደሚገኘው ቦታ እንዲሄድ አድርግለት ብሎ የሚወተወቱት ለምንድን ነው? ህዝብ ኢየሱስ ጋር ስለቆየ ነው። ህዝቡ ኢየሱስ ጋር ስላለ ነው። ሲባል አይ የሚገርም ለመመገብ ምን አላቸው። ይሄን ለመጣው ህዝብ የእያንዳንዱ ህዝብ ኢየሱስ ጋር ብሎ የመጣው ሕዝብን መመገብ ምን አለባቸው? ኃላፊነት አለባቸው። በቀላሉ አንድ ምሳሌ ላውራት? እኛ ቤት እንግዳ ሰው ከመጣ እኛ ቤት እንግዳ ሰው ሲመጣ ቤተሰብም ይሁን ወዳጅም ይሁን ተመንደርም ይሁን ለማደር እንግዳ ሲመጣ ሚበላ ነገር የለም ከኪሲ አምጣ ብለ ትሰራለ ወይስ ተበድረም እንኳን ትሰራለህ። እንግዳ ከመጣ ተበድረም ትሰራለህ። ኪሲ ላይ ባይኖር ነገር ሰጣለሁ ብለ ሱይቀለ ለምንም አምጥተም ይኖርም ወደ ቤቴ እንግዳ ከመጣ እንደምትመግበው፣ ደቀ መዛሙርቶች ወደ ኢየሱስ የመጣ ሕዝብን ምን ማድረግ ኃላፊነት አለባቸው? መመከብ ኃላፊነት አለባቸው። አሁን እየመሸ ሲሄድ የሚሰማቸው የመመከብ ኃላፊነት፣ የማብላት ኃላፊነት፣ የመስጠት ኃላፊነት። ስለዚህም እየጎተጎቱት የሚያወሩት ምንድን ነው? መሽቷል ነው። የኔሪስ ግን አልመሸም ነው ኦ ራባዲያካኖስ ፔዳላቦስ አንዳንድ ሰው አንቺ ኢየሱስ ጋር እያለሽ አንተ ኢየሱስ ጋር እያለን ከኢየሱስ ለማውጣት ከጸሎቱ ለማውጣት ከአምልኮ ለማውጣት ከመንፈሱ ለማውጣት ከክብሩ ለማውጣት መሽቷል ብሎ የሚያወሩ ሰዎች አሉ። ሰው የሆኑት ሰማይ ግን እኔ አንድ መልእክት እሰማለሁ፣ አልመሸም ይላ ዲያስ አልመሸም። የመመገብ አላፊነት አለባቸው ኃላፍነት አለበት። በእጃቸውም ምንም አልነበረም። ኃላፊነት ይወጡ ዘንድ በእጃቸው ለኃላፊነት የሚሆነው ነገር በእጃቸው ምንም አልነበረም። በእጃቸው አንድም ነገር አልነበረም። ይህንም ኃላፊነትንም ለመውጣት የሚያበቃ ነገር በእጃቸው አልነበረም። ኃላፊነት እንዲወጡ ይሄን ህዝብ ሊመግቡ ይሄን ህዝብ ለማብላ ይሄን ህዝብ ለማድረግ የሚያስፈልግ ምን አልነበረም፣ የሚበቃ ነገር በእጆቻቸው አልነበረም። ስለዚህ ኃላፊነት መወጣት ምን አይሆኑም፣ አይችሉም። ኃላፊነትን መውጣት አይችሉም። በቃ ኃላፊነት ከበደባቸው፣ ምንም ነገር በእጃቸው አልነበረም። ወደ ህዝብ ሲመጣም እነሱ ጋር ምንም ነገር እንደሌለ ሌላ ነገር ትቶ ሌባ መቼም የራሱ ኪስን አይፈልግም፣ ወደ ማጋ ነው የሚሄደው፣ ወደ ሌላ ወደ ሰው ኪስ ነው የሚሄደው አይደል። ደቀ መዛሙርቶቹ በእጃቸው ጊዜው እየመሸ እየመሸ እየመሸ ስለሄደ በእጃቸው ስላልነበረ ወደ ህዝብ ጋር ወረዱት፣ ወደ ህዝብ ጋር መጡት። እናንተ በት የእናንተን እንግዳ እናንተ ምን አጠይቁም፣ ብር አጠይቁም፣ ራት የለም፣ ምሳ የለም ብላችሁ እንግዳ ሆኖ የመጣ ሰው አንጠይቀውም፣ ምክንያቱም ወኩም ህኩም አይፈቅደንም። ተበድረም ቢሆን አብልተን ነው የምንሸኘው። አደግ ግን አሁን ደቀ መዝሙርቶቹ ጊዜ እየመሸ ስለሄደ ማጋ ወረዱት፣ ወደ ህዝብ ጋር ወረዱት። እያንዳንዱ ኮረጆኝ፣ እያንዳንዱ ዘንቢል፣ እያንዳንዱ ፔስታል፣ እያንዳንዱ ህዝብ የያዘው ሰገር ቼክ ሲያደጉ ምን የላቸው የሚበላ ነገር አልነበረም። ህዝብም ጋር ምናቸው ጨመረ፣ ስጋታቸው ጨመረ። ወደ ህዝብም ወርዶ ጀክ ሲያደርጉ እነሱ ጋር ምንም ስላልነበረ ኢየሱስንም ኃላፍነት እንዳንጠየቅ ብሎ እባክ ይሄን ህዝብ ምን አድርገው አሰናብት። ጊዜ ምን እየሆነ ነው? እየመሸ ነው። እኔ አንድ ነገር እናገራለሁ። ያንተ ነገር፣ ያንቺ ነገር በእግዚአብሔር ቤት ላይ በእግዚአብሔር ፊት ላይ እያላችሁም እየመሸ ቢሄድም ሚሰጃለኝ። ሃሌሉያ! አይመሽህም። አልመሸም፣ አልመሸም። ለክብር አልመሸም። ለመመገብ አልመሸም። በእግዚአብሔር ፊት በክብር ልትሄድ አልመሸም። አንድ ሰው ከኔ ጋር ጮክ አድርጎ አልመሸም ይበልስ። አልመሸም፣ አልመሸም። እንደዚህ ይላል። እነሱንም ይህንን ምስክርነትንም ኃላፊነት መወጣት እንደማይችሉት ምስክርነትንም ከመሰከሩ በኋላ ኃላፊነትንም እንዳልነው በእጃችን የሚበቃ ነገር እንደሌለን ለኢየሱስ ምስክርነት ከሰጡ በኋላ ኢየሱስንም አምስት እንጀራና ሁለት ዓሣ በምድረ በዳ ላይ መብላት ወይም መመገብ እንደሚችል ትምህርትን አዘጋጀ። አልመሸም ያልኩበት ምክንያት ይሁት አልመሸም ያልኩበት ምክንያት እነሱ ኃላፊነት እንደማይወጡ ለኃላፊነት የሚበቃ ነገር በእጃቸው ስለሌለ አሁን ከእንግዲህ ወዲህ የሚያደርጉበት ነገር በእጃቸው ላይ ስላልነበረ ማድረግ ስለማይችሉ ተስፋ ስለቆረጡ ሕዝብን አሰናብት መሽቷል ብሎ ስለ መመሸትን ብቻ ከተናገሩ ከጨረሱ በኋላ ኢየሱስ አምስት እንጀራና ሁለት ዓሣ በምድረ በዳ ላይ መመገብ እንደሚችል ትምህርት አዘጋጀ። ትላንት እያለ ነው የተማሩት። ትላንት በእጁ እያለ ነው የተማሩት። ትላንት እየተማሩ በእግዚአብሔር ቤት እያሉ በእጆቻቸው እያለ ነው ያምኑት። አሁን ግን ባዶ የሆነው ከህዝብ በላይ የሆነው አሁን መመገብ አይችልም አሰናብት ከማለት ኢየሱስ አምስት እንጀራና ሁለት ዓሣ ስደመር ሰባትን አዘጋጅቶ እንዴት ለህዝብ እንደሚያበቃ እንዴት መመገብ እንደሚችል ለማስ እንዴት ይሄ ህዝብ በልቶ በሰላም እንደሚሄድ ለማሳየት ትምህርቱን አዘጋጀ። ሀሌሉያ! እግዚአብሔር ባንተ ባዶነት ትምህርት ያዘጋጃል። እግዚአብሔር በነብዩ ባዶነት፣ እግዚአብሔር በእናንተ ባዶነት አላፍነት መወጣት አልችልም። ጌታ ሆይ እኔ ከዚህ መውጣት አልችልም በምትለው ነገር ላይ መድኃኔዓለም ትምህርት ያዘጋጃል። ሁለት ዓሣና አምስት እንጀራ ምን ያዘጋጃል? ትምህርት አዘጋጅቶ ምድረ በዳ ላይ ቁጭ አለ። አንድ ትንቢት ሊተነብ፣ አልመሸም። በአንተ ምድረ በዳ ላይ እግዚአብሔር ትምህርት ያዘጋጃል። አልመሸሽም። በእናንተ ምድረ በዳችሁ ላይ እግዚአብሔር ትምህርትን ያዘጋጃል። አልመሸም። እግዚአብሔር በእናንተ ትምህርት ቤት፣ በእናንተ ምድረ በዳ፣ በእኔ ምድረ በዳ ትምህርት ያዘጋጃል። ሃሌሉያ፣ ትምህርትን አዘጋጀ። ሰው ሁል ጊዜ በምታየው መንገድ ላይ በምታየው ወይ በእጁ ያለው ነገር ላይ ያምናል ወይ ማመን ይፈልጋል። ማመን ኢየሱስ ግን በተወሰነው ነገር ላይ ማመን በማይችሉበት መቀጠል በማይችሉበት ሁኔታ ውስጥ ላይ እግዚአብሔር ማስተማር መፈጸም ማድረግ ማሙላትን ይፈልጋል። ስለዚህ ነው አብዛኛው ጊዜ የእኛ እምነት አብዛኛው ጊዜ የእያንዳንድ ሰው እምነት ባለው ነገር ላይ ነው የምናምነው አይደል? በእጃችን ባለው ነገር ላይ የምናምነው አይደል? ኢየሱስ ደግሞ ጥቅቷ ነገር ማብቃት ማብዛት እንደምችን ምድረ በዳ ላይም ትምህርት ያዘጋጀ እግዚአብሔር በእኔ ምድረ በዳ ላይ ትምህርቱን ያዘጋጅ በእናንተ ምድረ በዳ ላይ ሰማዩ ትምህርት ያዘጋጅ። ስለዚህ ሪሰ ምን ይላል? አልመሸም። ምድረ በዳ ላይ ነው ያለው፣ አልመሸም። የሚበላ ነገር ያለ፣ አልመሸም። በይቼ ምንም ነገር የለም፣ አልመሸም። ኪሴ ላይ ምንም ነገር የለም፣ አልመሸም። እድሜ እየሄደ ነው፣ አልመሸም። ነገሩ እየተበላሸ ነው፣ አልመሸም። አቅጣጫው ጨልሟል፣ አልመሸም። አንደ በለል ይበናል፣ አልመሸም። በልባከ፣ አልመሸም። የኔ ምድረ በዳ እግዚአብሔር የስራ ነው በእምነት የሚታየው። አምነን ነው የምንቀበለው። የሚኖረው ነገር የሚታየው ነገር አምነን ነው የምንቀበለው። የማይታይ ነገር አምነን ስለማንቀበል እግዚአብሔር የማይታይ ነገር እንደሚታይ አድርጎ ለመስጠት አዘጋጀው። ምድረ በዳ ላይ ትምህርት እግዚአብሔር ባንተና በእኔ ምድረ በዳ ላይ በኢየሱስም ስም ርዕስ ያዘጋጅ፣ ስብከትን ያዘጋጅ፣ መንገድን ያዘጋጅ፣ አዘጋጀው። ለዚህ ነው ደቀ መዝሙርቶች ኢየሱስ ጋር የነበረው ህዝብ እንዲሄድ የፈለጉት፣ ኢየሱስ ደግሞ መሄድ የለባቸውም ምድረ በዳ ላይ እንጀራ ማብላት እችላለሁ፣ ምድረ በዳ ላይ የሆነ ነገር ማድረግ እችላለሁ ብሎ ትምህርትን አዘጋጀው ነው የሚለው አዘጋጀው ነው የሚለው በዚህ ቦታ ላይ ዋና ሳብ ምንድነው ብለን ስናይ፣ አንደኛ የመብላ የማብላት አላፍነት ስላላቸው ቦታው ምድረ በዳ ስለሆነ ህዝባቸው ነው ኢየሱስ ግን በምድረበዳ የሚበቃ ነገር አዘጋጅቷል እነሱም እንደዚህ እያሉ ኢየሱስን ጠይቁት ይህ ምድረበዳ ከሆነ ነው እንጀራ ማብላትን አንችልም አለ ኢየሱስ ግን ማብላት እንደሚችል አዘጋጀው አምስት እንጀራ ና አምስት አሳ ሌላ ነገር ደግሞ ምንድነው ነው ሰዓቱ መሽቷል ደቀ መዝሙርቶቹ ማምጣት አይችሉም መስጠት አይችሉም ኢየሱስ ግን በመሸው መስጠት ማምጣት ይችላል እስቲ አንድ ሰው ከኔ ጋር አልመሸም በሉት እጆቻችሁ ከፍ አድርጋችሁ ጨፍናችሁ እስቲ እንደዚህ በሉት እጆቻችሁ ከፍ አድርጋችሁ ጨፍናችሁት ሲ አልመሸም በሉት።